እየተከታተላችሁ የምትገኙት በቀጥታ እየተላለፈ የሚገኘውን የረቡዕ እኩለ ቀን ዜና መጽሔታችን ነው። ተመልካቾች፣ በዚሁ የምናልፈው ወደ ቢዝነስ መረጃዎቻችን ይሆናል። መረጃዎቹ ልታደርሰን ደግሞ ስፈልግ ሙጬ እዚህ ስቱዲዮ ተዘጋጅታ እየጠበቀችን ትገኛለች። ስፈልግ፣ ወደ መረጃዎች ማለት ትችላለ። አመሰግናለሁ ሮማ። እንደምናላችሁ ተመልካቾች፣ ከሰዓቱ የቢዝነስ ዘገባዎች ጋር አብራችሁን ቆዩ። በተከዜ ሰው ሰራሽ ሐይቅ ላይ አሳ በማስገር ኑሯቸውን ለመለወጥ ጥረት ቢያደርጉም የመንገድና የገበያ ችግር ፈተና እንደሆነባቸው አሳስጋሪዎች ተናገሩ። የአካባቢውን ሰላም በማጽናት የመሰረተ ልማት ጥያቄያቸውን ለመመለስ እየተሰራ መሆኑን የብሔረሰብ አስተዳደሩ እንስሳትና አሳ ሀብት ተጠሪ ጽሕፈት ቤት ገልጿል። ደጀን ታምሩ ዋግኸምራ ብሔረሰብ አስተዳደር አብርገሌ ወረዳ ተከዜ ሰው ሰራሽ ሐይቅ ላይ ነው የምንገኘው። እንግዲህ ይህ እንደምትመለከቱት ይህ አሳ የወጣው ሐይቅ ላይ ነው። በዚህ ቦታ ከአስር ሺህ ቶን በላይ የአሳ ምርት ይገኛል ተብሎ ጥናቶች ያመለክታሉ። በአጠቃላይም ደግሞ ከዚህ የሚኖሩ ወጣቶችም ይህንን ስራ በመስራት እየተለወጡ እንደሆነ ሀሳባቸውን ገልጸዋል። ነገር ግን የገበያ ትስስርና የመንገድ ችግር ትልቅ ጥያቄ እንደሆነባቸው ነው ሀሳባቸውን የገለጹ። ሁለት ሺ አስራ አንድ አካባቢ ነው የጀመርኩት ግማሽ አመት ላይ ከዛ ጀምሬ ከተሰማራው በአመት ቢያንስ የተሻለ ለውጥ አለው። የገበያ እጥረት አለ እንጂ ያው ምርቱ በተመጣጣኝ አልፎ አልፎ አንዳንዴ አሪፍ ነው። ምንም አይደለም። ቆንጆ ነው። ብዙ ክብር ከፍለበት ነው የምትመጣው። ያ ሆኖ ላይ ይሳካል ይችላል። አመርተስ ታመርቱ ለዚህ ሐይቅ ላይ ሲያመርቱ ውሎ አድሮ ወጣቱ በትራንስፖርት መልክ በጣም ይከስሮ ጉልበትና ኢኮኖሚ ወይም ደግሞ ቢዝነስ በጣም ብዙ ጊዜ ዝም ብሎ ተመርቶ የሚወስ ተታቶ የሚቀርበት የሚደፋበት አጋጣሚ አለ። በአብርገሌ ወረዳ ስድስት ማህበራት ከ1900 በላይ ወጣቶችን በማደራጀት አሳ የማስገር ስራ ላይ እየተሰማሩ ቢሆን ከሰሜኑ ጦርነት ወዲህ የተጠናከረ ስራ መስራት አለመቻሉን ነው የወረዳው እንስሳትና አሳ ሀብት ተጠሪ ጽህፈት ቤት ኃላፊ አቶ ቀኘይነተ የገለጹት። ስድስት ማህበር ነበረ። ስድስቱን አንድ ላይ አድርጎ አንድ ማህበርን አንድ ላይ አድርጎ ሰጥቶ ነበሩ። ወደ ስራ ጀምሮ ነበሩ። ግን ከጦርነት ወዲህ ጦርነት ሲሆን ተቋረጠ። ከዛ በኋላ ከተቋረጠ በኋላ ግን እንግዲህ ሀይቁ ከኛ ቁጥጥር ውጭ ነው ያለው። በዛ ምክንያት ስራ ያው እየተሰራ አይደለም። ልማትን ማስቀጠል እና የህዝብን ተጠቃሚነት ማረጋገጥ የሚቻለው በአካባቢው የተረጋጋ ሰላም ማስፈን ሲቻል ነው ያሉት ደግሞ የብሔረሰብ አስተዳደሩ እንስሳትና አሳ ሀብት ተጠሪ ጽህፈት ቤት ዋና ኃላፊ አቶ ሲሳያ እያሌው ናቸው። ይሁን እንጂ የአካባቢው ሰላም ከተረጋገጠ በኋላ የመንገዱ ችግር ለመቅረፍ ከክልሉ መንግስት ጋር በጋራ እየሰሩ እንደሆነ ነው ኃላፊው የነገሩን። ታበርጌሌ ሲካላ፣ ከሲካላ እስከ ተከዜ ያለው መንገድ ከፍተኛው ፖቴንሻል የሚገኘው ደግሞ በዚያ ባበር ግሌ ነው። ኦልሞስት 80 ፐርሰንት የሚሆነው በብሔረሰብ አስተዳደር አካባቢ ስለሚገኝ መሰረተ ልማት በተለይ የመንገድ ስራ ላይ ከፍተኛ የሆነ ተግዳሮት ነው። ክልሉም ተደጋጋሚ ይጠይቃል። ወደ ተግባር ከመግባት አኳያ ከፍተኛ የሆነ ጉዳይ ችግር ነው። ይሄም የሚነሳው ደግሞ ከዚህ ከጸጥታው ጋር ተያይዞ የሚያነሷቸው ነገሮች አሉ። በተቻለ መኩ እንደ ብሔረሰብ አስተዳደርም እስከ ፌደራል ደረጃ እስከ ክልል ደረጃ ኮሚቴ ተዋቅሮበት እየተጠየቀ ያለው አንዱ የመንገድ ጉዳይ መፈጥሮ መፈታት አለበት የሚል ነገር ነው ያለው። ከተከዜ ሰው ሰራሽ ሐይቅ ላይ የሚገኘውን የአሳ ጸጋ በአግባቡ በመጠቀም የዋግን ህዝብ ከተረጅነት ለማላቀቅ በትኩረት ለመስራት መታቀዱን ነው ኃላፊዎቹ የነገሩን። ወደ ውጭ የቢዝነስ ዘገባ ስናመራ በጂኦፖለቲካዊና በምጣኔ ሀብታዊ ለውጦች ምክንያት የነዳጅ ና የወርቅ ዋጋ እየጨመረ ነው። ከቅርብ ሳምንት ወዲህ የዓለም ገበያዎች በነዳጅ ዘይትና በወርቅ ዋጋ ላይ ከፍተኛው የዋጋ ለውጦች አጋጥሟቸዋል።